የዘውትር ተመልካቾቻችን በያላችሁበት የተለመደው ሰላምታችን ድረሳችሁ እያልን ለሰዓቱ ያጠናቀንላችሁ ዜናዎቻችን ይዘን መጥተናል። እስከ ዜናዎቻችን ማጠቃላይ ድረስ አብራችን እንድትቆዩ በአክብሮት እየጋበዝን ወደ ያዘጋጀንላችሁ ዜናዎቻችን የምንሸጋገር ይሆናል። በቅድሚያም አርዕስተ ዜናዎችን በማስቀደም እንጀምራለን። የደብረ ብርሃን ከተማ አስተዳደር ጌጡ ጣይቱ ክፍለ ከተማ በቄሎ ቀበሌ የሚገኘውን ያገዛዙ ወታደራዊ ካምፕ ከአማራ ፋኖ በሸዋ ተመታ። አማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ኮር መብረቅ ክፍለ ጦር ሲኖር ለወራቶ ሲያሰለጥናቸው የነበሩ በርካታ ኮማንዶዎች በድምቀት አስመረቀ። ኮሎኔል ታልደ ሰሙን ብርጌድ ከመራዊ ከተማ በቅርብ ርቀት የምትገኘውን አማሪት ከተማን ከበባ ውስጥ በማስገባት መቆጣጠር ተችሏል ተባለ። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በባህር በር ጥያቄ ዙሪያ በድጋሚ ማህበራዊ ትስስር ገጻቸው ላይ ሌላ አስተያየት ሰጥተዋል። መከላከያ ሰራዊት የትግራዩ ብርጋዴር ጀነራል ምግባይ ሀይልና ግብረ አበሮቻቸው ለአማራ ፋኖ ታጣቂዎች ድጋፍ በማድረግ ላይ ይገኛሉ በማለት ከሷል። እነዚህና ሌሎችን በዝርዝር የምንመለከት ይሆናል። የአማራ ፋኖ በጎጃም የዘመቻ አንድነት የአራተኛ ቀን ውሎች አውደ ክፍለ ጦሩ አማሬት ከተማን መቆጣጠር ችሏል። ኮሮኔል ታደሰ ምሉነህ ብርጌድ ከመራዊ ከተማ በቅርብ ርቀት የምትገኘውን አማሬት ከተማን ከበባ ውስጥ በማስገባት መቆጣጠር ችሏል። የፋኖን ምት መቋቋም ያቃተው የአብይ አሸባሪ ኃይል ፈርጥጦ መራዊ ከተማ በኮንክሪት በገነባው ምሽግ ገብቷል። በዚያ ወደ ውጊያ ብዙዎች መድሰስ ተችሏል። ኮሮኔል ታደሰ ምሉነህ ብርጌድ እና ሶስተኛ ክፍለ ጦር ቢትወደዱ መንገሻ ጀንበሬ ዳጊ ከተማ ላይ ከፍተኛ ተኩስ በመክፈት ጠላት ላይ ከፍተኛ ኪሳራ ማድረስ ነው ተችሏል። የሚገርመና በታየበት በሁለቱ ክፍለ ጦሮች አውደ ውጊያ ሞርተርና ሌሎች የቡድን መሳሪያዎችን በመጠቀም የተቻለ ሲሆን ጠላትን መግቢያ መውጫ ያሳጣ ውጊያ ነበር። በዚያ አውደ ውጊያ ጠላት ከፍተኛ በመመታቱ ራሱን ለማዳን ዓለም አቀፋዊ ወንጀል የሆነውን የሃይማኖት ተቋማትን እንደ ምሽግ ተጠቅሟል። በዚህ መሰረትም ሥላሴ ቤተ ክርስቲያን፣ ገብርኤል ቤተ ክርስቲያንና ሚካኤል ቤተ ክርስቲያን ምሽግ በማድረግ ራሱን አትርፏል። አሁንም አካባቢውን ፋኖ በመቆጣጠር ጠላት ከቤተ ክርስቲያን ላይ ብቻ ይገኛል። በዚህ አውደ ውጊያ ሁለቱ ክፍለ ጦሮች ብዙ የአሸባሪ ኃይልን መደምሰስና ቁስለኛ ማድረግ ችሏል። ብዙ ሻለቃዎች በተለያየ አቅጣጫ የተጠቀመውን የውጊያ ጠበብቶችን ኮሮኔል ታደሰ ሙሉነ ብርጌድ ገርጨጭ ከተማ በመግባት ጠላትን ሲያርበደብዱት ውለዋል። ሁለተኛ አዲስ አለማየሁ ሰባተኛ ክፍለ ጦር አብራጀት ብርጌድ ኮርክ ከተማ ላይ ደፈጣ በመጣል ከሶስት ሚኒሻዎች ማሰናበት ሲቻል ብዙዎችን ቁስለኛ ማድረግ ተችሏል። ልዩ ኦፕሬሽን የአንደኛ ክፍለ ጦር ልዩ ኦፕሬሽን አባላት ባህር ዳር ከተማ ሰርገው በመግባት ቀበሌ ስምንት ኮሚኒቲ ፖሊስ አዛዥም ምክትል ሳጅን ጌታቸው በቀረን እስከ ወዲያኛው በመሸኘት ክላሹን ለአንደኛ ክፍለ ጦር ገቢ አድርገውታል ጠላትን እየፈራረሰ ይገኛል በዘመቻ አንድነት የመጀመሪያ ቀን ውሎ ብዙ ሚኒሻና አድማ ብተና ሲደመሰስ አይናቸው ያየ ሁለት ሚኒሻዎች የስምንተኛ በላይ ዘለቀ ክፍለ ጦር ዛምብራ ብርጌድን በተማጽኖ ተቀላቅለዋል እንደዚህ ወቅት ተደምሰሰን አናውቅም ነበር ብዙ ጓደኞቻችንም ፋኖን ከተቀላቀሉ ሰንብተዋል በዚህ ምክንያት ህይወታችንን ለማቆ ለመየስንና ህዝባችንም ለመንካስ ጭምር ወደ ፋኖ ተቀላቅለነ ሲሉ ገልጸዋል። ከዚህ አካባቢ ሀያ ሰባተኛ ሚኒሻ በአንድ ቀን ከድቶ ፋኖን መቀላቀልም የሚታወስ ነው። የአሸባሪው ሰራዊት እርስ በርሱ ሲተላለቅ አርፍዷል። በደጀን ወረዳ የሚገኙ የሚሊሻና አድማብተና አባላት ወገናችን በድሮና ከባድ መሳሪያ ማለቁ ሳያንስ የኑሮ ውድነቱ ህዝባችን እያሰቃየው ከእናንተ ጋር አንሰራም በማለታቸው ከፍተኛ የሆነ ውጊያ እንደተደረገም አረጋግጠናል። በዚህ የእርስ በርስ ያሸባሪው ውጊያ ከአራት በላይ እንደ ሞት ና ከአምስት በላይ እንደ ቆሰለ ተረጋግጧል። የአብይ አህመድ አሸባሪ ሰራዊት እየከዳም እርስ በርሱም እየታኮሰ ከፍ ሲልም በፋኖ እየተደመሰሰ ማለቁንና የቀሩትም የመንፈስ ጭንቀት ውስጥ መግባታቸውንም የማይካድ የአደባባይ ሀቅ ነው። ስለሆነም የተከበረው የአማራ ህዝብ ሆይ የጀመርከውን የዘመቻ አንድነት በመጠንከር በቢለዋም፣ በመዶሻም ይህን የሚንዘላዘል ኃይልን መሳሪያ የተቀበል ፋኖን እንድትቀላቀል ስንል ጥሪ እናስተላልፋለን ብለዋል። ዘመቻ አንድነት ይቀጥላል። ዘመቻ አንድነት ወሎ። ቤተ አማራ ግንባር አማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር መብረቅ ክፍለ ጦር ለወራቶች ሲያሰለጥናቸው የነበሩ በርካታ ኮማንዶዎች በድምቀት አስመረቀም። መብረቅ ክፍለ ጦር ሻፊ ሀብታሙ ኮማንዶ ማሰልጠኛ ማዕከል አንደኛ ዙር ልዩ ኮማንዶ መጋቢት 12 2017 ዓ ም በአበየ ጉርባ ከተማ የድርጅቱ ከፍተኛ አመራሮች የኮርና የክፍለ ጦር አመራሮች እንዲሁም የአገር ሽማግሌዎችና ሃይማኖት አባቶች በተገኙበት አስመርቋል። ቱ የመክፈቻ ንግግር የአማራ ፋኖ በወሎ ቤት አማራ ምክትል ወታደራዊ አዛዥ አርበኛ ሻለቃ ሀብታሙ ደምሴ እንደተናገሩት የወሎን አንድነት ደከመኝ ሰለቸኝ ሳይሉ እንዳመጡና ድርጅት እንደመሰረቱ ወደፊትም ትልቁ ስራችን የአማራን አንድነት በቅርብ ጊዜ ማምጣት እንደሚሆንና ትግላችን ተጠናክሮ በቅርብ ጊዜ ድል እንደምናደርግ አልጠራጠርም ሲል ለተመራቂ ፋኖዎች መልእክት አስተላልፈዋል። ሰልጥነን እንዋጋለን፣ እየተዋገን እንሰለጥናለን በሚል መርህ ትግሉንና ተጋዩን በ የጦር መሳሪያ እና በእውቀት ብሎም በሰው ኃይል የማጠናከሩን ስራ እስከ ድልና ነጻነት አጠናክረን እንቀጥላለን ብለዋል። ዘመቻ አንድነት የጎንደር ግንባር ድሎች ቀኑን ባስቆጠረው ዘመቻ አንድነት በጎንደር ግንባር ጠላት ድባቅ እየተመታ ይገኛል። ማዕከላዊ ጎንደር ቀጠና በጎንደር ከተማ ጠዳ ክፍለ ከተማና አዘዞ ድማዛ ክፍለ ከተሞች ብርቱ የድምሰሳ ውጊያ እያደረግን እንገኛለን። በጎንደር ዩኒቨርሲቲ ጠዳ ካምፓስ በጠዳ ሰባተኛ ፖሊስ ጣቢያና አቅራቢያ ባሉ ከፍታ ተራሮች በሰፈረ የጠላት ብርሃኑ ጁላ ሰራዊት ለተከታታይ አስራ አምስት ሰዓታት ያልተቋረጠ ድብደባ ረፋድ አራት ሰዓት ድረስ ሃምሳ ሶስት ሞት አርባ ሁለት ቁስለኛ ሆናል። በፍርሀት ቆፈን ውስጥ ወደቀው የጠላት ኃይል የጎንደር ከተማን ለመከላከል ከወረዳው ለቃቅሞ ባወጣው የአብይ ሰራዊትና አከማሽቶ በነበረው ቁጥሩ የበዛ መንጋ ሰራዊት ለመከላከል የሞከረ ቢሆንም የመከላከል ወረዳውን ሰብረው ለመግባትም የማይበገሩ የፋኖ ሰራዊት አናብስቶቹ እያበራዩት ይገኛሉ። ራሱን ለመከላከል በዚህ ግንባር ሁሉንም ዘመናዊ ትጥቆችን አሰልፏል። ከመደምሰስ ባይታደጉትም በዚህ ግንባር የአማራ ፋኖ አንድነት በጎንደር የጎንደር የበጋሻው ክፍለ ጦርና የታድሎ ብርሃኑ ክፍለ ጦር ብርጌዶች ጠላትን በሚገባ ቋንቋ እያነጋገሩት ይገኛሉ። በተመሳሳይ በማዕከላዊ ጎንደር ቀጠና የጎንደር የበጋሻው የተውጣጡ ሻለቆች ምዕራብ በለሳ፣ ወራህላና አርቢትን ተቆጣጥረዋል። በደቡባዊ ጎንደር ቀጠና ደብረ ታቦር አቅራቢያ የጉና ክፍለ ጦር አንድ ሻለቃ በወሰደው የደፈጣ ጥቃት የተደመሰሰ አምስት የቆሰለ ስምንት ተመዝግቧል። የአማራ ፋኖ አንድነት በጎንደር ዘመቻ አንድነት በጎንደር ግንባር ልዩ ልዩ ቦታዎች አጠናክሮ ቀጥሏል። የአማራ ፋኖ በሸዋ ዘመቻ አንድነት ደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ ባቄሎ ቀበሌ የሚገኘው የአገዛዝ ወታደር አይካም በአራቱ የአማራ ፋኖ አደረጃጀቶች የዘመቻ አንድነት በታወጀ ሶስተኛ ቀን ላይ የአማራ ፋኖ በሸዋ ነገርጓድ ክፍለ ጦር አዳኞቹ ሻለቃ ከሌሊቱ ስምንት ሰዓት ላይ መብረቃዊ ጥቃት የሰነዘሩበት ሲሆን በርካታ ቁጥር ያለው አገዛዙ ጥምር ጦር የተገደለ ሲሆን ከፊሉ ወደ መሀል ደብረ ብርሃን በመፈርጠጡ ካምፖን እስከ ንጋድ ድረስ መቆጣጠር ተችሏል። ይህ በእንዲህ እንዳለ የአማራ ፋኖ ሸዋ ከሰም ክፍለ ጦር ተስፋ ብርጌድ ወደ ሀረበት ወረዳ መቀመጫ ወደሆነችው መተብላ ከተማ ዘልቆ በመግባት አራት የመከላከያ አዛዥ አጃቢዎችን በደምሰስ የተቻለ ሲሆን ቁጥሩ በውል ያልታወቀ ያገዛዙ ጥምር ጦር አባላት ማቁሰል ተችሏል። በተወሰደው እርምጃም በመደናገጥ አራት የአራዊቱ አባላት አገዛዙን በመክዳት ብርጌዱን ተቀላቅሏል። በሌላ መረጃ ከደብረ ብርሃን በቅርብ ርቀት ላይ የምትገኘዋ የባሶና ወረዳ ወረዳ ቀበሌ ቀበሌ ሰፈሮ የነበረው የአገዛዙ ጥምር ጦር የአማራ ፋኖ ያወጀውን የዘመቻ አንድነት ከግምት በማስገባት በአማራ ፋኖ በሸዋ ይደመስሳል ብሎ በመግባት ወደ መሀል ደብረ ብርሃን ጓዙን ጠቅልሎ በሚጓዝበት ሰዓት በአማራ ፋኖ በሸዋ ነገር ጓድ ክፍለ ጦር ጋተው ብርጌድ በደፈጣ ጥቃት ተሰንዝሮበታል። የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል በባህር በር ጥያቄ ዙሪያ በድጋሚ በማህበራዊ ትስስር ገጻቸው ለሌላ አስተያየት ሰጥተዋል። አንዲት ወደብ አልባ ሀገር የህልውና አደጋ ተደቀነባት የሚባለው የባህር ዳርቻ ያላቸው ሁሉም ጎረቤት ሀገራት የተራዘመና የተቀናጁ የባህር ላይ ከበባ ሲፈጽሙባት እንደሆነ የማነ ገልጸዋል። ይህ ባልሆነበት ሁኔታ ነገሮች እያጋነኑ ማቅረብ ዓላማው አደገኛና ለሁለትዮሽና ለቀጠናዊ ትብብር ጠንቅ የሆነ አካሄድ እንደሆነ የማነ አስምረው የማነ ኢትዮጵያ በስም ባይጠቀሱም ጠቅላይ ሚኒስትር አብይ የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ ነው በማለት ከትላንት ወዲያ ለህዝብ ተወካዮች ምክር ቤት ተናግረው ነበር። የማነ የሚመሩት የኤርትራ ማስታወቂያ ሚኒስትርም አንዳንድ የፊውዳሌዊ ተስፋፊነት የተጠናወታቸው የኢትዮጵያ ፖለቲከኞችና ምሁራን የባህር በርና ወደብ በሀይል ወይንም በወረራ መያዝ ይፈልጋሉ በማለት ከትላንት ወዲያ ተችቶ እንደ እንደነበርም አይዘነጋም። የዓለም ንግድ ድርጅት አባል ሀገራት በኢትዮጵያ አባልነት ጥያቄ ዙሪያ አስተያየታቸውን እስከ ሚያዝያ ስምንት እንዲያቀርቡ ጠይቋል። ድርጅቱ ኢትዮጵያና አባል ሀገራት በገበያ ተደራሽነት ዙሪያ የሚያደርጓቸውን የሁለትዮሽ ድርድሮች በቶሎ እንዲያጠናቅቁና ና ይህን ድርድር ማድረግ የሚፈልጉ አባል ሀገራት እስከ ሚያዝያ ሶስተኛ ሳምንት ፍላጎታቸውን በጽሁፍ እንዲያሳውቁ አሳስቧል። ድርጅቱ ሰሞኑን ባካሄደው ስብሰባ ላይ በርካታ ሀገራት ኢትዮጵያ ድርጅቱ አባል ለመሆን የወሰደችውን እርምጃዎች ቢያደንቁም አንዳንድ አባል ሀገራት ግን የኢትዮጵያ አባልነት ጥያቄ በተጨባጭ ውጤት እየተለካ መታየት አለበት እንጂ በጊዜ ገደብ መታሰር የለበትም የሚል አቋም ማንጸባረቃቸውን ድርጅቱ ጠቅሷል። ኢትዮጵያ በቀጣዩ የአውሮፓውያን አመት ድርጅቱ ካሜሮን ላይ በሚያደርገው ጉባኤ ድርጅቱ ሙሉ አባል ለመሆን ጥረት በማድረግ ላይ ናት። መከላከያ ሰራዊት የትግራይ ብርጋዴር ጀኔራል ምግበይ ሀይልና ግብረአበሮቻቸው ለአማራ ፋኖ ታጣቂዎች ድጋፍ በማድረግ ላይ ይገኛሉ በማለት ከሷል። ጦር ሰራዊቱ ጀኔራል ምግበይ የፋኖ ታጣቂዎችን በቅርቡ በበርካታ ግንባሮች የከፈቱትን ውጊያ በማደራጀት ቁልፍ ሚና ተጫውተዋል ብለዋል። ሆኖም ጦር ሰራዊቱ በጀኔራል ምግበይና በፋኖ ታጣቂዎች መካከል አለ ላለው ግንኙነት ትብብር ዝርዝር ማስረጃ አላቀርበም። የፋኖ ታጣቂዎች ሰሞኑን በተለያዩ ግንባሮች የከፈቱት ጥቃት ማክሸፉንም ሰራዊቱ ጠቅሷል። የተከበራችሁ ተከታታዮቻችን ለሰዓቱ ያጠናቀርንላችሁ መረጃዎችን በዚያ አብቅተናል። በሌላ ሰዓት በሌላ ርዕሰ ጉዳይ ደግመን እስከምንገናኝ ድረስ እንደተለመደው ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድትጠብቁን በአክብሮት እየጋበዝን ከወዲሁ ተሰናበትን። ጤና ይስጥልኝ።